ለወንድማችን ዘማሪ ሰገድ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። በእድሜ በጸጋ ይጠብቅልን። የአገልግሎት ዘመኑን እግዚአብሔር አምላካችን ይባርክልን፣ ይቀድስልን። እግዚአብሔርን አመስግኑለት፣ እግዚአብሔርን አመስግኑ። በድጋሚ እግዚአብሔር አምላካችን የከበረ የተመሰገነ ይሁን። የቃል ኪዳኑ ታቦት ወጥቶ እኛ ልጆቹን እየባረከን ነውና እች ቀን የበረከት ቀን ናት። ዛቲ ይለትን ተገብረ እግዚአብሔር፣ እቺ ለት እግዚአብሔር የሰራት ቀን ናት። ማን የሰራት? እግዚአብሔር የሰራት ቀናት። ማንን ልናመሰግን መጣን? እግዚአብሔርን። ስለዚህ እግዚአብሔርን ልናመሰግነው በእግዚአብሔር ቀን ላይ እግዚአብሔር አምላካችን የምሕረቱ አደባባይ ላይ ተሰብስበናልና መጠራታችን ለጽድቅ ነው። መጠራታችን ለእግዚአብሔር መንግስት ነው። መጠራታችን መንግስቱን ርስቱን ልንወርስ በጻድቁ አባታችን ባቡነ ገሪማ ልንባረክ ነው። ጻድቃኖ፣ ቅዱሳኖ በዚህ እኛ በኖርንበት ዓለም ኖረው እንደኛ ደካማ ስጋን ለብሰው ነገር ግን ስጋቸውን ለነፍሳቸው ያስገዙ ናቸው። ስጋቸውንም ለነፍሳቸው አስገዝተው በዚህ በቅዳሴ ጊዜ አባቶቻችን በቅዳሴው እንደምንሰማው አንተን ደስ ከማያሰኝ ሀሳብ እንለይ ዘንድ መለየቱን ስጠን ብለው ከዓለም ተለይተው የሚያልፈውን የሚጠፋውን ምንታይ በቆ ለሰብ ለነኩሉ ዓለም ረብሃ ወንፍሱ ሀጉለ የተባለውን ሰው ዓለሙን ቢገዛ ቢነዳ ነፍሱን ካልጠቀማት ለነፍሱ የሚሆነውን ካልሰራ ምን ይሰራለታል ብሏልና በወንጌሉ ተጽፎ ያንን ተስፋ አድርገው የሚበልጠውን ዘላለማዊ ሕይወትን ሽተው ቅዱሳኑ ስለ እግዚአብሔር መንግሥት ተጋድለዋል። ስለ እግዚአብሔር መንግሥት ነፍሳቸውን ለስጋቸው ሳያስገዙ ስጋቸውን ለነፍሳቸው የሚገባውን ሰግደው ጸልየው ጾመው ተርቦም እንኳን በራብ መካከል በቅዱሳኑ ሕይወት ጥጋብ ነበር። ማንን ስለያዙ ንገሩኛ? ማንን ስለያዙ? እግዚአብሔርን ስለያዙ ተርበው ይጠግቡ ነበር። ተራቁተው እንኳን አልበረዳቸው። ማን ስላላቸው? እግዚአብሔር ስላላቸው። ነብዩ እግዚአብሔር ቅዱስ ዳዊት እንደሚለው እመኒ: ሆርኩ ማእከለ ጽላሎተ ሞት ይፈርሆ ለኩይ በሞት ጥላ መካከል እንኳን ብሄድ ክፎን አልፈራም አንተ ከኔ ጋር ነህና ይላል ማን እግዚአብሔር እግዚአብሔር ከነርሱ ጋር ስላለ ሞትን ሳይፈሩ ግርማ ሌሊቱን ሳይፈሩ ድምፀ አራዊትን ሳይፈሩ በእግዚአብሔር መንግስት ተስፋ በማድረግ የእግዚአብሔርን መንግስት ተጋድለዋል ለማን ለእግዚአብሔር መንግስት የነሱን ህይወት እግዚአብሔር አምላካችን ያድለን ማን ሆርኩ ማይከለ በንጉሱ ፊት ነው የተናገረው። መጥምቀ መለኮት ቅዱስ ዮሐንስ አንገቱን የተሰየፈው በዛ ነው። ጻርቃን ሰማይታት ቅዱሳን ስለ እግዚአብሔር መንግስት እውነትን እውነት ብለው ሐሰትን ሐሰት ብለው ተናግረው ሳይፈሩ ኑረዋል። ዛሬ እኛስ የእነሱን ህይወት ያድለን። አረ እውነት ጠፍታለች። ዛሬ ፍትረት የምንለው ነገር የለም። ቅዱሳን እኮ ቅዱሳን የተሰኙት እውነተኞች ስለሆኑ ነው። እግዚአብሔር የመረጣቸውን አከበራቸው ያከበራቸውን ወደዳቸው ናቸው እኮ ገበሬ ስንት ወር ነው ፍሬ የሚጠብቀው ጊዜና ሰዓት ወራት አሉት አይደለ ጻድቁ አባታችን አቡነ ጊራ ገሪማ ግን እለት ዘርተው እለት ለመስዋዕት ያበቀሉ ናቸው እለት ያፈሩላቸው ናቸው እሱ ብቻ አይደለም ቅድም እንዳልኳችሁ ምራቃቸው ምድር ላይ ትፍ ቢሉ ሳያስቡት ብትነጥብ ያቺ ምራቃቸው ያረፈችበት ቦታ ለኋላ አክሱም ላይ ሁላችን እየተባረክንበት እየተፈነ ቢኖር ይጸልይ። ከናንተ የታመሙ ቢኖሩ በቤተ ክርስቲያን ያሉ አባቶች፣ ጻድቃኑ፣ ቅዱሳኑ፣ ካህናቱ ይጸልዩላቸው ይላል ቤተ ክርስቲያናችን። ስለ ቅዱሳን የምትሰብከው ስለ ቅዱሳን የምታስተምረው እነሱን እናመልካለን ማለት አይደለም። ነገር ግን በእነሱ ጸሎት፣ በእነሱ አጋዥነት፣ በእነሱ ምልጃ እኛ ምን እንላለን? እንባረካለን። ስለዚህ ነው በቃ ዛራችን ነው በስራችን ነው። በማንቸርነት፣ በእግዚአብሔር ቸርነት፣ በቅዱሳኑ አጋዥነት ነውና የእነሱን ሕይወት እግዚአብሔር አምላካችን ያድለን። ከወንድማችን ጋር በጋራ እየዘመርን እግዚአብሔርን እናመሰግናለን። በመካከላችሁ ደግሞ በሰንበት ትምህርት ቤቱ በኩል የማስታወቂያዎች አሉ። የዚህ የካቴድራላችን ህንፃ ምርቃትን በተመለከተ መጽሔት አለ። የቤተክርስቲያኑን አመሰራረት የሚያስረዳ ታሪካዊ መጽሔት ናትና ዋጋዋ ደግሞ ትንሽ ናት፣ ለበረከት ይሄ ክረምቱ ትምህርት የሚዘጋበት ጊዜ ስለሆነ በእግዚአብሔር ቤትና የእግዚአብሔር የሆነውን በመማር እንዲያሳልፉ መንፈሳዊ ትምህርት ተዘጋጅቷል። መሰረተ ሃይማኖት የሚለውን ከሐምሌ አንድ ጀምሮ የሚጀምር ትምህርት በሰንበት ትምህርት ቤቱ በኩል መዝገባ እየተካሄደ ስለሆነ እነዚህን ከግምት በማስገባት እንድትመዘገቡ እናሳስባለን። ስላለን ጊዜ ሁሉ እግዚአብሔር አምላካችን የከበረ የተመሰገነ ይሁን። እግዚአብሔርን አመስግኑት ከወንድማችን ጋር በመሆን በጋራ እግዚአብሔርን እንዘምራለን። ከዘማሬ ሎል ሰገድ ቋንቋይነሽ ጋር አብረን እንዘምር።